የቡርኪና ፋሶ ፕሬዝዳንት ወጣቱ መሪ ኢብራሂም ትራዎሬ በፍራንስ ፕሌን የቢዝነስ ክላስ ወንበራቸው ላይ ተቀምጠዋል። ጉዞው ደግሞ ከፍራንስ ወደ ቡርኪና ፋሶ። የበረራ አስተናጋጇ ክሌር ሰውየው ፕሬዝዳንት መሆናቸውን ማወቅ አልቻለችም። እናም ፕሬዝዳንቱ በክሌር የንቀት አይኖች ውስጥ ጸጥ ያለ አፍሪካዊ ካሉት መንገደኞች ሁሉ ተራ መንገደኛ ሰው ሆኖ ታየ። እናም የበረራ አስተናጋጇ ወጣቱን መሪ በተመሳሳይ በረራ ላይ ላለ ቅንጦት ለለመደ በኩራት ለታወረ ለአንድ የድርጅት ዋና ኃላፊ ሲኢኦ ለሆነ ሰው መቀመጫቸውን እንዲለቁ

ንቀት ጥላቻ ሪት ማን አለብኝነት ኢሰብአዊነት ትዕግስት የታየበት የበረራ ጉዞ በፕሌኑ መዳረሻ ቡርኪና ፋሶ ወገዱጉ ተራ መንገደኛ መሳዩን የፕሬዝዳንት አቀባበል በወታደራዊ ትርኢት የታጀበ ለማድረግ እየተሰናዳች ነው ፕሌኑ ካረፈ በኋላ መላውን የፕሌኑ መንገደኞችን ያፈዘዘ የበረራ አስተናጋጇንም ያርበተበተ የእውነት ሀቅ ይገለጣል ፍትህም ይፈጸማል በዛሬው ልዩ ፕሮግራማችን ይህ ድራማዊ በአፍሪካ ሰማይ ስር የተከናወነ የቅርብ ቀን ክስተት አስደንጋጭ ልባችንን የሚነካ ቁጣን የሚቀሰቅስ ነገር ግን በመጨረ መጨረሻም ልብን የሚሞላ አኩሪ ክብርን፣ ጥንካሬን ያሳየ አስተማሪና ላስጨራሽ የሆነ የጉዞ መጨረሻን እንመለከታለን። አብረን እንቆይ። ማንም ሳይጠብቀው ከሳህል በረሃ መሃል በድንገት እየበቀለው የ37 ዓመቱ የቡርኪና ፋሶ ወጣቱ ፕሬዚዳንት ካፒቴን ኢብራሂም ትራውሬ። ከረጅም ጊዜያት በኋላ በአፍሪካ አህጉር የፈነጠቀ ፋና አፍሪካን ለብዙ አስርት ዓመታት የዘረፏትን ቀኝ ገዢዎች ለማስደሰት የማይኖር የብዙዎች ተስፋ የቡርኪና ፋሶ ወጣቱን ትሁቱን ፕሬዚዳንት ዳግማዊ ቶማስ ሳንካራ ይሉታል። ትራውሬ ለሀገሩ ያለው ፍቅርና ለህዝቡ ያለው ክብር ልዩ ምልክቱ ነው። የአፍሪካ መሪዎች የተካኑበትን ለልመና እጅ መዘርጋትን አምሮ መጸየፉና የባዕድ አገራት ተጽዕኖን መቃወሙ የሚመራው ህዝብ በሰላም ውሎ መግባቱና በልቶ ማደሩ የሚያስጨንቀው ሰብዓዊ ባህሪ ያለው መሆኑ የአፍሪካ የወደፊት ተስፋ የጥቁር ዘር የመቻል ምልክት አስብሎታል። በአገሩ ህዝቡ ይወደዋል። የመላው አፍሪካ ወጣቶችም በፍቅሩ ወድቀዋል። ስለ ወጣቱ መሪ ትራውሬ በትንሹ ይህንን ካል በኋላ ወደ ዛሬው ልዩ ፕሮግራማችን ንውሰዳችሁ። ነገሩ እንዲህ ነው። ከቀናት በፊት ነው ፕሬዝዳንት ኢብራሂም ትራውሬ ከአፍሪካ ምድር በሺዎች ኪሎ ሜትሮች ርቀው ወደ አውሮፓ አቅንተው በዓለም መድረክ ላይ አገራቸውን በክብር ወክለው ዲፕሎማሲያዊ ስብሰባቸውን አጠናቀው በኩራት ወደ እናት አገራቸው ሊመለሱ ነው። በሀገረ ፈረንሳይ በንጋት ማለዳ ጎፍ ሲቀድ በአየር ማረፊያው አንድ ልዩ ግለሰብ በአየር መንገዱ የመንገደኞች መሳፈሪያ ተርሚናል በር ቁጥር 37 ተረጋጋ ሆኖ ተቀምጠዋል በዚያ የአውሮፕላን ማረፊያ ትርምስ መሃል በዙሪያው ምንም አጃቢ ወይም ቦዲ ጋርድ የለም። በእጁ ጎልቶ ሊታይ የሚችል ምንም ነገር አልያዘም። ምንም ካሜራ፣ ምንም ጮት፣ ምንም የእሱነት ማስታወቂያዎች የሉም። እንደ አንድ የሀገር መሪ መሪነቱን የሚገልጹ ልብሶችን ሳይሆን ኖርማል የሆነ የተለመዱ አልባሳትን ለብሶ በረራውን በእርጋታ በትዕግስት እየተጠባበቀ ነው። ለብዙዎች እንደ ማንኛውም አፍሪካዊ ተጓዥ ሰው የሚመስለው ይህ ሰው ግን ተራ መንገደኛ ሳይሆን ትሁቱ መሪ የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራዎሬ ነበሩ። በፍራንስ አየር መንገድ መዳረሻውን ወደ ቡርኪናፋሶ ዋና ከተማ ወገ ዱጉ የሚደረገው የኤር ፍራንስ በበረራ ሲቃረብ ወጣቱ መሪ በኤርፖርት ከሚገኙ ሰራተኞች አንዱን በፈረንሳይኛ ቦንጆር ሳባ በማለት ሞቅ ባለ ፈገግታ ሰላምታ ከሰጠው በኋላ ወደ ውስጥ ገባ። በድካም ስሜት በቢዝነስ ክላስ በመስኮቱ አቅራቢያ ቁጥር ሁለት ኤ የመቀመጫ ወንበር ላይ ተቀመጡ። በድንገት ግን በአየር መንገዱ የበር ጠባቂዎች ላይ አንድ አለመግባባት ተከስተዋል። ነገሩ እንዲህ ነው። አንድ የፈረንሳይ ኩባንያ ዋና ስራ አስፈጻሚ ወይም ሲኦ ከፕሬዝዳንቱ ጋር በተመሳሳይ በረራ ላይ የነበረ ሰው ወደ በረራ ጣቢያው ደርሷል። ይህ ሰው ምቹ በቀይ ምንጣፍ ባጌጠ በሻምፓኝ ታ ያልታጀበ ክላስ ውስጥ ሆኖ ጉዞ ማድረግ ይፈልጋል እና መቀመጫው እንዲሻሻል ወይም አፕግሬድ እንዲደረግለትና አንደኛ ደረጃ የቢዝነስ ክላስ መጠቀም እንደሚፈልግ ያስታውቃል። የቢዝነስ ክላስ ደግሞ ቦታ የለም፣ ሁሉም ተይዟል። በዚህ በረራ ያለው የቢዝነስ ክፍል መሙላቱን ቢነገረውም ይህ ሰው ግን አልወደደውም። አይሆንም፣ ኖ የሚለውን ቃል መስማት ያለመደው ይህ ዋና የስራ ኃላፊ ደስተኛ ሊሆንና ሞላ የሚለው ሊቀበለው ፈቃደኛ አልነበረም። ከዚህ በኋላ ነበር ዋና ድራማው መታየት የጀመረው። በረዳቶቹ እና በአየር መንገዱ ሰራተኞች ተከቦ በትዕግስት ማጣት፣ በቁጣ በእብሪትና ትዕቢት በተሞላበት ንግግር እኔ አለ በብዙ የአፍሪካ ፕሮጀክቶች ውስጥ ስትራቴጂካዊ አጋር ነኝ ደንቦች በኔ ላይ አይተገበሩም፣ በማለት ተገቢው ፕሮቶኮል እንዲጠበቅለትና ና ወዲያውኑ የመቀመጫ ደረጃውን እንዲሻሻለት ጠየቀ። በዚህ ጊዜ የተጨናነቁት የበር ጠባቂዎች ዋና ስራ አስኪያጁን የመቀመጫ ማሻሻያዎች ጥያቄ ለመመለስ በፍጥነት ታብሌቶቻቸውን ፈተሹ፣ በሹክሹክታም ተነጋገሩ። እውነታው ግን ቀላል ነው፣ የቢዝነስ ክፍል ሞልቶ ነበር፣ ሁሉም መቀመጫዎች ተይዘዋል። የበር ጠባቂዎች ሁሉም መቀመጫዎች መያዛቸውን ለማስረዳት ቢሞክሩም ዋና ስራ አስፈጻሚው በድጋሚ አጥብቆ እየተናገረ ነው። በዚህ ጊዜ አየር መንገዱ የእሱን ፍላጎት ለማርካትና ምቾትን ለማስጠበቅ ሲል የብዙ ልምድ ባለቤት የበረራ አስተናጋጅ የሆነችው ቁመቶ መሎሎ የአየር መንገዱን ዩኒፎርም ከላይ እስከታች ነጭ በነጭ የለበሰች ክሌር የምትባል ሆስተስ ላከ። ክሌር ፊቷ ላይ የውሸት ፈገግታ እያሳየችን ብቃለች። የበረራ አስተናጋጇ ክሌር የዋና ስራ አስፈጻሚውን ከንቱ ምኞቶች ለማሟላት ኃላፊነት ተሰጥቷታል። እናም ወደ ፕሌኑ የቢዝነስ ክላስ መቀመጫ ዘልቃ ገባች። ፕሌኑ ከፍራንስ ሰማይ ስር በረራውን ጀምሯል። ፕሬዚዳንት ኢብራሂም ትራዎሬ በተረጋጋ ሁኔታ በመቀመጫው ላይ ተቀምጠዋል። በስልኩ የሆነ ነገር እያነበበ ያለም ይመስላል ክሌር የተቀመጡትን ሰዎች ቃኘት ካደረገች በኋላ የሆነ ሰው እያደኑ ያሉት የክሌር ሹል አይኖች ለአፍታ በመቀመጫ ቁጥር ሁለት ኤ ላይ ተተከሉ። ለሆስተሷ የማይገባ ቦታ ላይ የተቀመጠው ለዚህ ቦታ የማይመጥነው ሰው አንድ ጥቁር ሰው ሆኖ ተገለጠ። ኢብራሂም ትራኦሬ ላይ ክሌር በድጋሚ ተመለከተች። ይህ ሰው ውድ አልባሳትን አለበሰም፣ ውድ ሰዓቶችንም አላጠለቅም። ምንም ረዳት፣ ምንም የባለስልጣን ምልክት አይታይም። በቃ አንድ ተራ ጥቁር ሰው። ክሌር ወደ ሌላ አንዲት ረዳት ተጠግታ ምናልባት አለች ይህ ስህተት ሊሆን ይችላል በሚል ሹክ ካለቻት በኋላ ወደ ጣቱ መሪ በመሄድ ፈገግ ብላ በትህትና ነገር ግን በጥብቅ ትእዛዝ የመሳፈሪያ ትኬትህን ማየት ይችላለው ስትል ጠየቀች። ትራዎሬ ቀና ብሎ ከተመለከታት በኋላ የበረራ ትኬቱን ሰጣት። የመቀመጫ ቁጥሩ ትክክል ነው፣ ነገር ግን የሆነ ነገር ትክክል አይደለም። በእሱ አይኖች እዚህ መቀመጥ ያለበት ሰው ይህ ሰው አይደለም። ክሌር ከአፍታ ቆይታ በኋላ በውሸት ፈገግታ ታጅባ ተመለሰች። እናም በዚህ ጊዜ በቀጥታ ተናገረች። ይቅርታ ጌታዬ፣ ቦታዎትን ለሌላ መንገደኛ እንድናስተናግድበት ስለፈለግን አንተ ወደ ኢኮኖሚ ብትዘዋወር ክፍያውን ታገኛለህ፣ የሚል ጥያቄዋን አቀረበች። ይህ ስድብ ነበር። ጸጥ ያለ ግን ስለታም። ኢብራሂም ትራዎሬ ቅንድቡን አነቃነቀ። ትራዎሬ እና ለምን እኔ ሲል በእርጋታ ምክንያቷን ጠየቀ። ክሌር ለሌላ እንግዳ ትንሽ ማስተካከያ ማድረግ ፈልገን ብቻ ነው በማለት መለሰች። ከኔ የበለጠ አስፈላጊ እንግዳ ሲል በድጋሚ ጥያቄውን አስከተለም። ክሌር ምላሽ አልሰጠችም። በዙሪያው ባሉት ሌሎች መንገደኞች ፊት ላይ የሚታየው ምቾት ማጣት ቢሆንም ማንም ጣልቃ ለመግባት አልደፈረም። ትራኦሬ በእርጋታ ነገር ግን በጥብቅ አይ፣ በመቀመጫ የቆያለሁ ሲል መለሰ። ወንበሩን አሳልፎ ለመስጠት ፍቃደኛ አልሆነም። ይህ ክሌርን ያስደነገጠ ምላሽ ነበር፣ ምክንያቱም ከአንድ አፍሪካዊ ሰው እንደዚህ ያለ ምላሽ የማጠብቀው ነበር። ባልጠበቀችው ምላሽ የተደናገጠችው ክሌር ትራኦሬን ልታስረዳው ሞከረች፣ ነገር ግን ትራኦሬ በአቋሙ ጸና። ይህ ተግባራዊን እንዳደርግ ፈለገ ለምን እንደተጠየኩና ለምን ያን ማድረግ እንዳለብኝ አያስረዱኝም፣ አለ። ለዚህ የሚሆን በቂ ምላሽ አልነበረም። የፍትሐዊው መቀመጫ ለማስፈጸም ጥርቷን የቀጠለችው ክሌር ሌሎች ጥቁር ወንዶች ላይ በማነጣጠር ሁለተኛ አንስተት መስራቷን ቀጠለች። ትራውሬ በዝምታ በአንክሮ እየተመለከተ ነው። ከዚያም ክሌር ወደ አንድ አፍሪካዊ ወጣት እየተመለከተች አንተ ወደ ኢኮኖሚ ክፍል እንድትሸጋገር እንፈልጋለን አለች። ሰውየው ግራ የተጋባ ይመስላል። ለምን እኔን አለም። ክሌር አልመለሰችም። የመሳፈሪያ ቲኬቱን ብቻ ተቀበለች። ይህንን ኢሰብአዊና አድሏዊ ድርጊት ዝም ብሎ ማየት ያልቻሉት ፕሬዚዳንት ኢብራሂም ትራውሬ ከመቀመጫቸው ተነሱም በቃ አሉም። በተረጋጋ ድምፅ ይህ ስለ ትክክለኛ የመሳፈሪያ ትኬት ሳይሆን በቆዳ ቀለም ላይ ያነጣጠረው ውሳኔ እያደረሽ ነው፣ ይህ ደግሞ መድሎ ይባላል ሲል ተናገርም። ቃላቶቹ እንደ መብረቅ ባይጮሁም በውስጣቸው ጥልቅ የሆነ የቁጣና የመገሰጽ ኃይል ነበራቸው። ክሌር ገረጣች። ትራውሬ እንዲቀመጥና እባክህ ምንም አይነት ትዕይንት አትፍጠርም አለች ክሌር። አሁንም ቢሆን ይህ ሰው ማን እንደሆነ አላወቀችም። ይህ በእንዲህ እንዳለ ዋና ስራ አስፈጻሚው በቢዝነስ ክላስ ውስጥ ታጅቦ ቆመዋል። ክሌር ሻምፓኝ ሰጠችው። የመቀመጫ ጉዳይ ይህን እያስተካከለ ነው አለችው። ትራዎሬ ማንነቱን አልገለጸም። ፊልም እንደሚመለከትና ፊልሙ እንዴት እንደሚያልቅ እንደሚያውቅ ሰው እጆቹን አጣምሮ በዝምታ ተቀምጠዋል። ስለ ማንነቱ መናገር አላስፈለገውም፣ ምክንያቱም ብዙም ሳይቆይ መላው አለም ምን እንደተፈጠረና ማን እንደሆነ ያውቃል። በረራው ቀጥሏል። ውጥረቱ እንዳለ ቢሆንም ተሳፋሪዎቹ ዘና እያሉ ነው። ክሌር በግዳጅ ፈገግታ ውስጥ ሆና ጌታዬ ምን መጠጣት ትፈልጋለ? አለች። ትራውሬ ውሃ ጥሩ ነው ውሃ አለም። ፕሌኑ የበረራ አጋማሽ ሰዓት ላይ ደርሷል። ዋና ስራ አስፈጻሚው ላይ ያለው የክሌር እንክብካቤ ደርስተዋል። ተጨማሪ ፎጣዎች፣ ተጨማሪ ሻምፓኞች ይመጣሉ። መልእክቱ ግልጽ ነው፣ ለዛ ሰው ሳይሆን ለአንተ ይገባሃል የሚል ሰውየው ይቀልዳል። ክሌር በቀልዶቹ ትስቃለች። ጠጋለች እና ስለ አፍሪካ ጠቃሚ ፕሮጀክቶቹ በውቡ ጠየቀችው። በእብሪት በኩራት ሆኖ መለሰ። ቡርኪና ፋሶ እኛ እኛን በማግኘቱ እድለኛ ናት። ስርዓት አልበኝነትን እያመጣንለት ነው ሲል ነገራት። ክሌር በአግራሞት ራሷን ነቀነቀች። በሁለት ረድፎች ርቀት ላይ የተቀመጠው ፕሬዝዳንት ነገር አለሙን በፀጥታ ያየ ነው። እንዲህ እንዲያ እያለ በረራው በሰላም ተጠናቆ አውሮፕላኑ የቡርኪናፋሶ መሬት ለመርገጽ ሲቃረብ ወደ ዋጋዱጉ መውረድ ሲጀምር ተሳፋሪዎች አንድ ያልተለመደ ነገር አስተዋሉ። አውሮፕላኑ ሙሉ በሙሉ ከመቆሙ በፊት ለፕሬዝዳንት ኢብራሂም ለአንድ የሀገር መሪ የሚመጥን የፕሬዝዳንታዊ አቀባበል ለማድረግ በአውሮፕላኑ ማረፊያ በርካታ ወታደራዊ ተሽከርካሪዎች ይታያሉ። የፕሬዚዳንቱ ጠባቂዎች ሙሉ ዩኒፎርም ለብሰው ተሰልፈው እየጠበቁ ነው። ከኋላቸው የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የደህንነት ኃላፊዎችና ከፍተኛ የመንግስት ባለስልጣናት ውዱን መሪያቸውን በአክብሮት ለመቀበል ተገኝተዋል። በፕሌኑ ጓዳ ውስጥ የሽፉች ታወሬ ተጀምረዋል። በጦርነት ቀጠና ውስጥ ነው እየምናርፈው ሲል አንድ የሌላ አገር ዜጋ በፍርሃት ጠየቀ። አይ የወታደራዊ ፕሮቶኮል ነው፣ ምናልባት አንድ አስፈላጊ ሰው እየመጣ ሊሆን ይችላል ሲል ሌላኛው መንገደኛ መለሰለት። ዋና ስራ አስፈጻሚው ፈገግ ብሎ ይህ ለኔ መሆን አለበት አለ። ክሌር ከሌሎች ቅድማል ታጅቦ የተዘጋጀች ያለች ይመስላል። ነገር ግን አውሮፕላኑ በቆመበት ቅጽበት ሁሉም ነገር ተለወጠ። ክሌር በመስኮቱ በኩል እየተመለከተች ምንድን ነው ይሄ በማለት በሹፍፍታ ጠየቀች። ዋና ስራ አስፈጻሚውም ቆሞ አለባበሱን እያስተካከለ በግልጽ ይህ ለእኔ ነው፣ በትልልቅ ፕሮጀክቶች ላይ እንደምሳተፍ ነግሬሻለሁ አለ። ነገር ግን ማንም ሰው ምንም ነገር ከማድረጉና ከመንቀሳቀሱ በፊት ልዩ ኮፍያ የለበሰ ረዥም መኮንን ወደ አውሮፕላን ውስጥ ዘልቆ ገባ። ጫማው በፕሌኑ የሚያስተጋባ ነበር። በቀጥታ ወደ ሁለት ኤ መቀመጫ ሲያመራ አይኖች ሁሉ እሱ ላይ ሆኑ። ሁሉም ፊቶች ወደሱ ዞረዋል። ከዚያም በወታደራዊ ሰላምታ እጁን ወደ ግንባሩ አነሳ። ክቡር ፕሬዚዳንት እንኳን ወደ ቤት መጣ የሚል ሰላምታውን ከኢብራሂም ትራውሬ ፊት አቀረበም። በዚህ ጊዜ የሰዎች ልብ መምታትን ሲያቆም መስማት የሚሰማ ያህል ቤቱ በሙሉ ጸጥ አለም። ክሌር ወደታች እየተመለከተች ነው፣ እጆቿ መንቀጥቀጥ ጀምረዋል። ኢብራሂም ትራውሬ በቀስታ በእርጋታ ብድግ አለም። አንድም ቃል አልተናገሩም። ዋና ስራ አስፈጻሚው ደንግጦ አፉን እንደከፈተ አንድ እርምጃ ወደ ኋላ እያፈገፈገ ፕሬዝዳንት አለም በተንተባተበ ድምፅ። ትራውሬ ሳይናደር፣ ሳይኮራ ራሱን ነቀነቀ ራሱን መራራት የማያስፈልገው ሰው ሌላ መኮንን ገባ። መመሪያ አለን አለ ቀዝቀዝ ብሎ፣ በቀጥታ ክሌርና ዋና ስራ አስፈጻሚውን እየተመለከተ ሁኔታውን ቀድሞ ያወቀ ይመስላል። ሁለታችሁ ከኛ ጋር ትመጣላችሁ። የክሌር ድምፅ ተሰበረ። ቆይ ምን? ለምን? እኔ አይ። የምትያዙት ለጥያቄ ነው ሲል መኮኑ መለሰ። በአደባባይ የሀገሪቱን ርዕሰ መስተዳደር አዋርዳችኋል። ይህ ትልቅ በደል ነው። አይ ይህ ስህተት መሆን አለበት፣ ስራዬን ብቻ ነበር የሚሰራው። ክሌር እየተንተባተበች ለማስረዳት ሞከረች። ግን በዚህ ጊዜ ምንም ሰሚ አልነበረም። ሰሚ አልባ ጩኸት ብቻ ነበር። ክሌርና ዋና ስራ አስፈጻሚው በካቴና ተጠፍረው በፕሬዝዳንት ጠባቂዎች ተከበው በልዩ ጥቁር መኪናዎች ተጭነዋል። በተርሚናሉ ውስጥ ፕሬዝዳንት ኢብራሂም ትራውሬ በጋዜጠኞች ፊት ቆመው በእርጋታ እንዲህ አሉ። ፕሬዚዳንት ኢብራሂም ትራኦሬ በዚህ ክስተት ለአፍሪካ ብቻ ሳይሆን ለመላው ዓለም ግልጽና የማያሻማ መልእክት አስተላልፈዋል። በቡርኪና ፋሶ የሰው ቆዳ አንመለከትም፣ ለገንዘቡም ሆነ ለቀድሞ የቅኝ ግዛት ልማዶች አንገዛም ሲሉ በድፍረት ተናገሩ። እዚህ ለሰዎች ክብርን፣ ሰብአዊነትን እናሳያለን፣ ለሰዎች ዋጋ እንሰጣለን። ይቺ አዲስ አፍሪካ ነች። ብዙ ሰዎች በማህበራዊ አውታረ መረቦች ላይ ስለ ጉዳዩ አወሩ። ዜናው ማስተጋባ፣ በብዙ ቦታዎች ያሉ ወጣቶችም ደስተኞች መሆናቸውን ገለጹ። አየር ፍራንስ ጉዳቱን ለመቋጠር ችግሩን በፍጥነት ለማስተካከል በመንደርደር በ24 ሰዓት ውስጥ ይቅርታ ቢጠይቅም ይህ ለሰዎች ብዙም ትርጉም ያልነበረው የማስመሰል ተደርጎ ተቆጠረ። አሁን ከዋጋ ድጉ ወጣ ብሎ በሚገኝ እስር ቤት ክፍል ውስጥ የምትገኘው ክሌር በጥያቄ ወቅት እንባ እየተናነቃት ትናገራለች። ማን እንደሆነ አላውቅም ነበር ስትል ስቅስቅ ብላ ማለቀሰች። የአየር መንገዱን ሂደቶች እየተከተልኩ መርማሪው በቀዘቀዘ ድምፅ መለሰላት፣ ማን እንደሆነ ማወቅ አያስፈልግሽም እሱን እንደ ሰው ብቻ ልታገለግዩ ያስፈልግሽም ነበር አለም። የፍትህ ሚኒስትር ክሌርና ዋና ስራ አስፈጻሚውም በአንድ የሀገር መሪ ላይ በአደባባይ ዘለፋና የፍትሃዊ በሆነ መንገድ በማስተናገድ መድሎ ፈጽመዋል ሲል ክስ መሰረተባቸው። የፈረንሳይ ኤምባሲ ጣልቃ ሊገባ ቢሞክርም ትራዎሬ ይህ ቅኝ ግዛት አይደለም፣ ይህ ሉዓላዊ ሀገር ነው፣ እንደ ማንኛውም ሰው ፍትህ ይጠብቃቸዋል በማለት ጠንከር ያለ ምላሽ ሰጠ። ቆፍጣን ነው መሪ ትራኦሬ በፍጹም አይደሰትም፣ አላሸፉባቸውም። ወደ ቤተመንግስት በመመለስም መንገዶችን መገንባት፣ ወጣቶችን ማብቃትና የወታደር ማጠናከር ስራውን ቀጠለ። በዚህ ፕሌን ላይ ያለፈው ቅጽበታዊ ይህ ክስተት ጸጥ ያለና ኮፍያ የለበሰ ሰው፣ ጭፍን ጥላቻ ያላት የበረራ አስተናጋጅ፣ በኩራት የታወረ አንድ ዋና ስራ አስፈጻሚና እውነትን በአየር ማረፊያው የገለጠ አሳዛኝም አስተማሪም አስገራሚም የሆነ የቅርብ ጊዜ ታሪካዊ ክስተት መሆኑ አለፈ።